ግን ይሄ ሚስጥር፣ በጣም ትልቅ ሚስጥር ነው። ምናልባት ሱራፌል ከዛች የተረገመች ትጂ ከተባለች ሴት ጋር አሁንም አብሮ እያሴረ ነው። ምን? ቆይ አንተ ግን ከሱራፌል ጋር ችግር አለብህ እንዴ? ችግር አለ። አንተ ደግሞ እዚህ ምትሰራለህ እየጠየኩህ ነው ተረጋጋ ተረጋጋ ጭራሽ መኝታ ቤቴ ድረስ ነው መጥቶ የምረጋጋው ሰው መስለኝ ላቀርብ ፈልጌ ነበር። አንዳንድ ሰው እኮ ሰው ይመስላል እንጂ ሲያዩት ሰው አይደለም በፈጠረ ሳሚ ቤቱን ለቀውጣልኝ ስለ አንተ ሁሉንም ነገር አውቄያለሁ ምንድነው ስለምን የምታውቀው ነገር ቅንጅት አይዋሽኝ ተደብቀህ ስታወራ የነበረውን ነገር በጠቅላላ ነግሮኛል ሳሚ ይበቃል እያልኩህ ነው ስለምን እንደምታወራ ምንም አውቀው ነገር የለም እሺ፣ ጥያቄ ላሻሽልልህ። ተደብቀህ በስልክ ከማን ጋር ነበር ስታደባ የነበረው? ሰማኛለህ። አሁን ለቀ ቤቴ ብትወጣ ይሻላል። ወታ ቤት ነው ለቄ። ቤቱንማ በስም አደረገው። ሆቴሉ፣ ሱፐርማርኬቱ እኔ እኔ ጥፋተኛ ከሳሚ ጋር እንዴት እንደተገናኘን ስትጠይቀኝ ባልመልስ ልኖረው፣ ድጋሜ እዚህ ቤት አይገባም ነበር። ወይኔ በጣም ተጉርቷል። እንዴ ካልሆነ ለምን አክል ቤት አይሄድም? አንቺ እዚህ ውስጥ ምንም አይገባሽም። ግቢ ወደ ውስጥ። አሁን ግቢ ነው የምልሽ። እንዴ ተዋት እስኪ፣ እሷ ምን አደረገች? ልጅቷ ምኗም እያማረኝ አይደለም? እንዲሁም ከነገ በኋላ ከዚህ ቤት እንድትወጣ እፈልጋለሁ። ከአንቺ ከዚህ በኋላ ማምን ሰው የለኝም። ቅንጅርት ዶክተሩ ልቆት ድጋሚ ሊገልህ እንደመጣ ታውቅ ነበር። አይገባሽም። እንዴ ሳሚ ራሱ የፈጠረው ተንኮል ነው። እኔ ከእሱ ጋር ሰላም ማውረን ነበር ምፈልገው። እሱ ግን አሁንም እኔን ለማጥቃት ነው የሚፈልገው። ገና እሱ አሁንም ትናንትና ላይ ነው ያለው። ለማንኛውም አንተ ማድረግ ያለብህን ነገር አድርገሃል። ከዚህ በኋላ ሁሉንም ነገር ለእኔ ተወው። ይሄ በትዳሬ ላይ የታሰበ ትልቅ ጥቃት ነው። እስኪ አንቺ ራስሽ መልሽልኝ። ከዚህ በኋላ የአንቺን ንብረት ወይ ገንዘብ ፈልጋለሁ ቆይ እኔ ካመንኩ አይበቃም? ለምን ስለ ሌላ ሰው ትጨነቃለህ? ያ ቅንጅርቲ በስልክ የሆነ ነገር ሲያወራ ሰምቸዋለሁ ነው የሚለው። አንቺም ይሄን ነገር እያመንሽ ነው። መቼም የደበከኝ ነገር ቢኖር ለእኔ ትነግረኛለህ አይደል? አይሽ አይደል? አሁንም ከጥርጣሬ ጋር ነው ያለሽው። ግድ የለሽ፣ ከዚህ በኋላ አንቺን እንጂ ገንዘብሽ እንደማልፈልግ በተግባር አሳይሻለሁ። ምን ልታደርግ ነው? እሱን አብረና የዋለን አይደል? ቅንጅርቲ ቅንጅርቲ ሰሞንኮ ስፈልግሽ ታሰረች ታሰረሽ ተባለ። ምን ፈልገን ምን ፈልገነው ይባላል። ፓርትነር ከሆነናል ረሳሽ ሆነ። ይኸውልህ ካጠገቤ ራቅ። ከአሁን በኋላ ማንም አንተን የሚፈራ ሰው የለም። እሺ ትሰማኛለህ? አንገታችንን ደፍተን እንኖር ብለን እንጂ ከማንም አናንስ። አንድ ትቦ ሰክሮ የሚንከባለል አረቂያ ብድግ ብሎ የወንድ ስሜት ሲሰማው እንደማየት ከባድ ነገር የለም። ነገርኩ እኮ ምንም አታመጣም። አልኩ በቃ ከአጠገባችን ራቅ፣ ከሕይወታችን ውጣ። ተሆን በቃ ቤዛንም ቢሆን ተዋት። ምን አባክን ያልከው? ምን አባክን ያልከው? በማያገባ አትግባሽ። ስለ ቤዛ ምን አገባ? ምን ያገባሃል? ኑሮን ዝም ብለህ ኑር ባክ። ልቀቀኝ፣ ልቀቀኝ! ወደዛ ቆይ። አንተ ማነ? ማንኝ ብለህ ነው የምታስበው እንዴ? አስቃየን እኮ መንግስትን እንዲ አንተ ለምድረ የምታስቃየን ስቃይ ገና ምን እንደሆነ አሳያለሁ። ነገርኩ። ማን ወንድ እንደሆነ ከአሁን በኋላ እናያለን። ሰማኛለህ? ሳሚ ብቻ አይደለም ለቤዛ ያለላት፣ ለዛች ምስኪን ልጅ እኔም ዘብቆ ምላት አለሁ። ሄወል ሳሚ የጀመረውን የእሷን የማዳን ስራ እኔ በይፋ ተቀላቀያለሁ። ከዛ በፊት ግን ወደ ህግ እንሄዳለን። ከህግ ብታልፍ ከኛ አታልፍም። አስታውሳት፣ ከኛ አታልፍም። እሺ አተላ፣ እስኪ መጀመሪያ አረቄን በደንብ ጠጣ። እኔ እኔ ጥፋተኛው። ቆንጠጥ አርጌ እየለቀኳችሁ እንደዚህ ተፈነጩብኛላችሁ። ከዚህ በኋላ የማያዳግም እርምጃ ነው ወስዶ እኔ ሮቤል ማን ደወቁኝ፣ አሳያችኋለሁ። ያ ቅንጅት እዚህ ከመምጣቱ በፊት እኮ ሁሉም ነገር ሰላም ነበር። ለእናንተ ነው፣ ለእኔ ግን ምንም ሰላም አልነበር። ሳሚ ሲጀመር፣ እኔ ስላንተ አያገባኝም። የፈለግከው መሆን ትችላለህ፣ እንደፈለግከው መሆን ትችላለህ። በነገራችን ላይ ዋሽቼሽ ነበር። ያ ቪዲዮ አሁንም ድረስ ጂል ላይ እኩስ መቻጥቸው እንዴ? አሁን እኮ ሁለቱም ፍቅር ውስጥ ነው ያሉት። ያ ቪዲዮ እንዴት ለሱራፌል ሱራፊል ስጋት ሊሆንበት ይችላል? ቆይ አንቺ፣ ለሱራፌል ነው ለእኔ ነው እያገዝሻለሽው? ለአንተ እንድል ፈልግህ ነው ያለው። አሁንም ቢሆን እኔ ከሱራፌል ጎን ነኝ። እሺ፣ እና ታዲያ አሁን እዚህ ምን ትሰሪያለሽ? ይጃ ወደ እነሱ ጭራሽ ከቤት እያባረርክኝ ለነገሩ እኔ በአንተ አልፈርድብህም። አንዲት መድረሻ ያጣችን ሴት ማን ይፈልጋታል? ኩቻ ይህ እንደሱ ለማለት ፈልጌ እኮ አይደለም። ፍለገግን በቃ ኩቻ ኩቻ ኩቻ ኩቻ ኩቻ ኩቻ ስማ አሁን የደበቀውን ሚስጥር ትነግረኛለህ ወይስ አትነግረኝ? ያ የተረገመ ሱራፌል ከማን ጋር ነበር ተደብቆ ሲያወራ የሰማው? እውል አሁን ምንም የምነግርህ ነገር የለም፣ ግን አንድ ነገር ልንገርህ፣ እስከ መጨረሻው ድረስ ከጎን ደመሆን ቃል እገባለሁ። ለአንተ ቃል ምን ያደርግልኛል? ቤዛ እኮ ህይወቱ አደጋ ላይ ከሆነ ያለው፣ ይሄን እያወቁ አንድ ነገር እንኳን አላደረግኩም፣ እጄን አጣጥፌ ቁጭ ብያለሁ። እባክህን፣ ቅንጅርቲ ንገረኝ። እኔ ምልህ ለምን ዶክተሩ ላይ ጥቃት አንፈጽምበት? ጀማው ሰብስበን እንሂድ። መቼም ከሱ ጀሌ የእኛ ጀማ ሳይበልጥ አይቀርም። ቅንጭርት እባክህ፣ ከማን ጋር ነው ሱራፌል ሲያወራ የሰማኸው ከማን ጋር ነው? ከዛች የተረገመች ትጋነው ምንድን ነበር ሲያወሩ የሰማኸው? ንገረኝ እስኪ ምን ይዘጋል? ንገረኝ እያልኩእኮ ነው። የምነግርህም የምመክርህም ነገር ቢኖር ጊዜ ሳታባክን ቤዛን ከዛ ቤት እንድታስወጣት ነው። ሳሚ እንዴት አድርጌና አስወጣት? አንድ ማስረጃ የሚሆን ቃል እንኳን ሳልይዝ እንዴት አድርጌ ነው ከዛ ቤት አስወጣት? ቅንጭርት እባክህ መልሶ ሊገሏት ነው እንዴ? ሳሚ በቃ ያልኩህን ለምን አታደርግም? እሺ በለኝና አድርግ። በቃ ንገረኛ፣ የሰማሁን ንገረኛ። መጀመሪያ ብልህን ነገር አድርግ፣ ቤዛን ከዛ ቤት አስወጣት። ሰላም ሳትይ ከተገናኘን እኮ ረጅም ጊዜ ሆነን። አይደል እንዴ? አንተ ግን ምን አይነት ባለጌ እናርካሽ ሰው ነህ? ምን ሕይወትሽን ስላተረፍኩ ነው እንደዚህ ብለሽ የምትናገርው? ሁለተኛ እንደዚህ አይነት ቃል ካፊ ሲወጣ እንዳልሰማሽ። ከዚህ በፊት ከቻልክ ከራስ እንድታተርፈኝ ነግሬህ ነበር። ምን ከባልሽ ነው እማተርፍሽ? ስሚ፣ አሁንም ቢሆን ይህን ሱራፌል እንዳታምኘው። ደግሞ የሆቴሉን ዕዳ እንደከፈለ ሰማው እና ምን አገባ ይውልሽ። ትልቁን አሳ ነባሪ ለማጥመድ ትንሿን አሳ ምስዋት ማድረግ ያስፈልጋል። ወይ ሱሪ አድንቄዋለሁ። ቆይ ግን አንተ የኔን ሕይወት ተ ለምንድን የራስ ኑሮ የማትኖረው? መቼም እስከ ዛሬ ድረስ ከራሽ በሰረቀው ገንዘብ ነው ሆቴሉን ያስመለሰው አይደለ? እና ቢሰርቀኝስ ምን ይመለከትሃል? ባሌ አይደል እንዴ? የኔ ገንዘብ ማለት የእሱም ገንዘብ ማለት ነው። ቆይ አንተን የምትወደስ ምትወድ ሴት ስለሌለሽ በሱራፌል ትቀናበታለህ አይደል? ይልቅ አንድ የመጨረሻ እድል ልስጥሽ ከዛ ሰውዬ ራቂ። አንተ ራስህ ከኛ ራቀ ምን ደስ እንደሚለኝ ታውቃለህ? ከልጅነታችን ጀምሮ አብረን ስናድግ አንዴም ቢሆን አንተን አለመውደዴ በጣም ደስተኛ ነኝ። ደግሞ ሚስት እንዳለ አውቃለሁ። ምን ምን ነው? ተሳሳትኩ? ሚስትህን ቤት አስቀምጣ እዚህ ሌላ ሴት ማማገጥ ያምረሃል። እውነት ግን አንተ የተማርክ ሰው ነህ። ቤዛ፣ ድንበርሽን ባታልፊ መልካም ነው። ስርዓትሽን ብትሽ ይሻልሻል። እሺ፣ ምን ልታመጣ ነው? ሲጀምር አንተ ወንድ ነህ። የሚፈሩን ሄደህ አስፈራራ ቤዛ ድጋሚ ባሊ ለማስገደል ቅንጅርት ልካ እንደነበር አውቃለሁ። ድጋሚ ባሊ ያጠገብ ግን ብደርስ ጠብህ ከኔ ጋር ነው። እሺ ሰማያለሽ። ቅንጅርቲ የሳሚ ባልንጀራ እንጂ የኔ አይደለም። እሺ ቢያንስ ሳሚ ካንተ ይሻላል። እሱ ጉልበቱን አይጠቀምም። ለስሙ አንተ ዶክተር ነህ፣ የሰው ነፍስ ግን የትንኝ ያህል እንኳን አያሳስብህም። ቤዛ ይበቃሻል እያልኩሽ ነው። አንተም ከዚህ በኋላ ቢበቃህ ይሻላል። አለበለዚያ ምላሽን በፍጹም አትችለው በጣም ያስቸገረኛለሁ፣ ምላስሽ ነው ሰሚኛለች። ድመቴ እራሷን በመስታወት አይታ አንበሳነኛለች። እኔ ግን ድመቷ የኔ ስለሆነች ድመት እንደሆነች በደንብ አቃለሁ። ለነገሩ አንድ ጨርቁን ከጣለ ዶክተር ከዚህ በላይ ምን ንግግር ይጠበቃል? ቤዛ ወንድ መስኪን ካይ፣ ይብላኝ አንተን ዶክተር ብሎ ሊታከም ለሚመጣ ማትረባው ወይኔ ሮቤል! ቤዛ ከዚህ በኋላ ለአንቺ ቅጣታ ክርራ የለኝም። እገልሻለሁ እገልሻለሁ! ወይ ከማን ጋር እንደተጋጨሻለ ወክሻ። ቤዛ እገልሻለሁ! ይህን ነገር ከጀመርኩት ቆይቻለሁ። አሁን ግን ስራው ስላለቀ ከዚህ በኋላ ንብረሽ መረገብ ትችያለሽ። አልገባኝም። ሻንጣው ምንድነው? መጀመሪያ የፖስታውን ከፍተሽ መታይሻል። ምንም እየገባኝ አይደለም። ምንድነው? ቆይ። የቤትሽ ካርታና የመኪናው ንብሬ ነው። ባንክ ያለው ገንዘብ ደግሞ እኔ ትራንስፈር አድርግልሻለሁ። ቆይ፣ ለምንድን ነው ይሄን ሁሉ ነገር ያደረከው? አምኛለሁ ብዬ ነበር እኮ በአፍሽ አልሽ እንጂ አሁንም በልብሽ እየጠራጠርሽ እንደሆነ አውቃለሁ። ለማንኛውም ስለሰጠሽኝ ንጹሕ ፍቅር አመሰግናለሁ። እና እንዲህ በቀላሉ ጥላ ይልት ሄድ ነው ሁሉንም ነገር ሲሰለችኝስ? ቤዛ፣ ዛሬ ሉሲ እኔም ፈልጋ እዚህ ድረስ መታ ነበር። አላቅም፣ ሳሚ በዚህ ልክ ምን እንደነካው እኔ ግን አንተ ጋር እውነት እንዳለ ተረድቻለሁ። አንቺም አይተሻል። ሁሉንም ነገር በፍቅር መጨረስ ነበር የምንፈልገው እሱ ማለከናል ግን፣ ሳሚ ምን ሆኖ ነው በዚህ ልክ እንደዚህ ነውጠኛ ይሆን? እኔ ግን ካየሁት ነገር ተነስቼ አንተ ላይ ያለኝን ጥርጣሬ አንስቻለሁ። እባክህ እንደዚህ እንዳመንኩ እንድቀጥል አድርግ። ሰላም ምንሽኝ፣ አመሰግናለሁ። ከዚህ በኋላ ቤዛ እንደማስጎዳት ተስፋ አድርጋለሁ። እባክሽ ይህን ነገር ከአእምሮሽ አውጪ። ሲጀመር አሁን ላይ እኔና ቤዛ እናስገና ባለትዳሮች ሆነናል። እርስ በርስ እንዋደዳለን፣ እንተሳሰባለሁ። ይህን ነገራችን ደግሞ ማንም እንዳደፍረስብን አልፈልግም። ያንተ ነገር አልተዋጠለትም፣ ማለት በቃ ውሸቱን ነው እያለ ነው። እና ደግሞ በቪዲዮ ምናምን ምክንያት ለፖሊስ አሳልፎ ይሰጠዋሉ ሲል ነበር። አሁንም ያ ቪዲዮ እሱ ጋር አለ? አዎ አለ። እንግዲህ ለፖሊስ አሳልፎ ይሰጠዋሉ ሲል ነው የሰማሁት። ቆይ እሱ ማን ሆኖ ነው ያንተን ቪዲዮ የሚሰጠው? ቆይ እሱ መቼ ነው ከዚህ ድርጊቱ ውስጥ የሚቆጠበው? እኔ ባለቤቷ እያለሁ እሱ ምን ቤት ነው? እና ቆይ አንተ ጥለህኝ የምትሄደው በዚህ ምክንያት ነው? ነገርኩሽ እኮ ይሄ የማይረባ ጨዋታ ስልችት ነው ያለኝ። እስኪ እንለያይና ሁሉም ደስ ይበላቸው። እኔ ደስ አይለኝማ። ቆይ አንተ መቼ ነው ለእኔ ስሜት የምትጨነቀው? እኔ በዚህ ሰዓት ከአንተ ውጭ የማምነው ሰው የለም፣ ከአንተ በላይ የማፈቅረው ሰው የለም። እሺ በቃ ይህ ይቆ ይቅርታ፣ በቃ ሰርፕራይዝ! ሰርፕራይዝ! ምን ውስተኝ የደነገሽ ትመስያለሽ? ረኔ ያልደነገ የምደነግጭበት ሰዓት አልደረሰም ማለት ነው። ቀና ብለሽ አውሪኝ እንጂ። እንዳለው እንዴት አወቅ? እነ ቤዛቤ ሰራተኛ ሆኜ ስለገባሽ ከእኔ የምትደበቅ ይመስሎች ነበር። ያኔ ታስታውሻለሽ? ያገኘሁሽ ቀን ለስራዬ ትክክለኛ ሰው ነው ያገኘሁት ያልኩኝ ጊዜ ትዝ ይልሻል? ለስራዬ ትክክለኛ ሰው ያገኘሁ ይመስለኛል። ምንም እንዳታስብ፣ ሁሉም ነገር አንተ እንደፈለግኸው ነው የሚሆነው። ግን ስራ ላይ ምንም አይነት ስህተት አልፈልግም። ይሄን የምልሽ ስተት ከሰራሽ ከሚደርስብሽ ጉዳት አንቺን ለመታለ ሰውየው ብዙ ጊዜ ወደዚህ ይመጣል። የሆነ ጭምት ቢጤ ነው። ስሙ ሱራፊ መሰለኝ አሏሽም። ግን ሳየው በጣም ነው የሚያሳዝነኝ። እኔ ደግሞ ሳየው እነቀው ነቀው ይለኛል። ኧረ በስመ አብ፣ ምን አይነት ወሬ ነው የምታወራው? እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ችግር የለውም። ለማንኛውም አንቺ እንዳልኩሽ አድርገሽ ቪዲዮን ቀርጸሽ አምጭልኝ። ቆይ ለምንድን ነው ቪዲዮ ነው የፈለከው? ቪዲዮን አሳይታ ከሚስቱ ጋር ልታጣለው ምንድን ነው? ሚስትየውን ትፈልጋታል? ያለ ሰሚያለሽ፣ ጫማ ባንለካ ደስ ይልኛል። ክፍያው ግን ትንሽ ይወደድ። ለእሱ ችግር የለውም አንቺ ብቻ ስራሽን በትክክል ተወጪ፣ ለገንዘቡ ምንም ነገር እንዳታስብ፣ ምንም እንዳታስብ። እና ታዲያ ስራዬ መቼ ልጀምር? ስራሽን ከዛሬ መጀመር ትችላለሽ። ምናልባትም ወደዚህ አካባቢ ሱራፌል ሊመጣ ይችላል። ደስ ይለኛል። አሁን ይውልሽ። ምንም ነገር አልፈልግም። ያንን ቪዲዮ እንድትሰጪኝ ብቻ ነው የምፈልገው። ይህን ለማጥፍቸዋለሁ ማና በሻዞሽ ነው ያጠፋሽው። ሲጀመር ብሩን የከፈልኩሽ ያንን ቪዲዮ ቀርጸሽ እንድታመጭ አይደል። አንቺ ግን ምን አደረግሽ? ቪዲዮውን ቀርጸሽ ለሱራፌል ወስደሽ፣ ከሱራፌል ገንዘብ ተቀበልሽ አይደል። በጣም ስላሳዘነኝ ነው ከስልኬ ላይ ያጠፋሁት። ብላክሜል አርገሹ ገንዘብ ተቀብለሸዋል። ድንሽ ሳሮን በጣም አታለሽኛል። በጣም አናደሽኛል። ለዚህ ስራሽ ደግሞ መቀጣት አለብሽ። ቆይ ለምንድን ነው ሁሉም ሰው ሱራፊልን መጉዳት የሚፈልገው? ሱራፊል በጣም መልካም ሰው ነው። በቃታዋቸው ደስ የሚሉ ጥንዶች ናቸው። እናንተ እስቲ እኔና ሳሚ ማለትሽ ነው? እኔማ ቲጂ እነቤዛ ቤት ሳሚ ሰላ ይልኳል ስትለኝ የኔዋ የዋ ሳሮ መሆኗን አልጠረጠርኩም ነበር። አንተና ሳሚ ትተዋወቃላችሁ እንዴ? ለነገሩ አንድን ሰው ለመጉዳት የተሰማራችሁ ሁለት ሰዎች አይደላችሁ፣ እንዴት አትተዋወቁ። እዚህ አካባቢ ሳንጃብብ ነበረ አንቺና ቤዛ ከቤት ስትወጡ ያዩዋችሁ። ከዛ በኋላ ምን አድረግኩ? ስለ አንቺ ባግራውንድ በደንብ ማጥናት ጀመርኩ። ምን አንቺን የሚከታተልሽን ሰው መድቤ መውጫ መግቢያሽን ማጥናት ጀመርኩ። ታዲያ በጣም የምታሳሳ ልጅ እንዳለችሻው። እባክህ ነ ሮቤል፣ ልጄን ምንም ነገር እንዳታደርጋት። የልጅሽ ተንከባካቢ ያልደወለችልሽም እንዴ? ልጅቷ ጠፍታለች አላለችሽም? ልጄን ተዋት ብያለሁ። አንተ የተረገምክ። እስኪ ከዛ በፊት አንድ ቪዲዮ ላሳይሽ። እንደዚህ ነገር ውስጥ ያለችበትም፣ ጠሮ ተነሽ፣ ተነሽ፣ አይዞሽ፣ በቃ ተነሽ። ይኸውልሽ እኔ ከልጅሽ ምንም አይነት ጻቤል አሁን ምንም ነገር አልፈልግም። ቪዲዮ እንድትሰጪ ነው የምፈልገው። በልጄ በእርግጠኝነት የቪዲዮ ባካፕ አንቺ ጋር አለ። በልጄ የምልልሃለው፣ በእርግጥ ሱራፌልን በዛ ቪዲዮ አስፈራሪቼ ገንዘብ ተቀብየው ነበር ግን እምልልሃለሁ ወዲያውኑ ከስልክ ላይ ቪዲዮን ያጠፋሁት። ሰው እንዴት በገዛ ልጁ እንደዚ አይነት ቁማር ይጫወታል? እምልልሃለሁ ሮቤል፣ ያ ቪዲዮ በጭራሽ እጄ ላይ የለም። እባክልል ምን ልጄ ምንም እንዳታደርጋት። ጥሩ ያልሽን ሁሉ አምኜሻለሁ። ስለዚያውም በድጋሚ ልጅሽን ለማግኘት ሌላ ቪዲዮ ትሰሪልኛለሽ ማለት ነው። ምን እንደውም ያ ቪዲዮ እንኳን ጠፋ፣ ቢኖርም ኖሮ አልጠቀመውም ነበረ። ይኸው ልሽ አንዳንዴ ከፕላን ኤ ይልቅ ፕላን ቢ አሪፍ ይሆናል። አስበሽ ባይሆን የምታቅጅው፣ አንዳንዴ ግን ስኬታማ ትወኝበታለሽ። ስለዚህ ወደ ፕላን ቢ እንሂድ እሺ። ቆይ ምንድን ነው የምትፈልገው? በእርግጥ የቦታ ለውጥ አደረግን እንጂ እቅዳችን እንኳን ተመሳሳይ ነው። አላደርገውም። እንግዲህ ምርጫው የራስሽ ነው። ምርጫ ሰጥችሻለሁ። እባክህን ሮቤል ልለምን፣ ሌላ የፈለግከውን ነገር ዘዜ፣ ቤዛ ላይ ይህንን ነገር ደግሜ ማድረግ አልችልም። እባክህን። በጣም ጥሩ እንግዲህ የሆነ መርዝ ሰጥሻሉ ለቤዛ ተጫትና ትገያታል ምን ምን ነው ሱራፌል እሷ ላይ ሊያደርገው እንደነበረ ሳሚ አልነገረሽም ምን ነው እኔ ጋር ሲሆን ገረመሽ መቼም ይሄ ሰይጣናዊ ድርጊትን እኔ እንድፈጽመው አፈልግም አይደል እስካሁን በጽድቅ መንገድ አይደል የሄድሽው ለማንኛውም ምርጫው ያንቺ ነው ከሱራፌል ጋር መተኛት በእርግጥ አንቺ ልጅሽን ማጣት ነው የምትፈልጊው አይደል አይ ጎበስ ስለዚህ፣ በአሁኑ ምንም አይነት ስህተት አልፈልግም። ምንም አይነት ስህተት አልፈልግም። ስራውን በትክክል ስለምታውቂው ይሄ ነው ይሄ ነው ብያል። ነገርሽ ስራሽን በትክክል ተውጭ። ቆይ ግን ማማ የመች ነው ከአጎቷ ቤት የምትመጣው? የው ጀብ እስኪያልፍ ድረስ እዛው ብትቆይ ይሻላል። ለነገሩ ልክ ነህ። ወደፊት በጣም ትልቅ ጦርነት ሊጠብቀን ይችላል። የትኛውም ጦርነት ቢመጣ የእኔ ጦርነት ብቻ ነው። ስለዚህ ይቅርታዬን ከልብህ አልተቀበልከኝም ማለት ነው። እንጅርት በፍጹም። እያመንኩ አ ይህ ማለት ማማዬም አጎቷ ጋር አይደለችም ማለት ነው። ቆይ እስኪ አንተ ለምንድን ነው እንደዚህ አብዝተህ ማማዬን እያልክ እየተጨነቅህ ያለው? ምን ሆነሃል ሳሚ? አጥፍቻለሁ ይቅርታ አድርግልኝ አልኩህ አይደል እንዴ። በቃ ትላንት የምታውቀው ወንድምህ የድሮ ቅንጅርት እኮ ነኝ። ስማ እንዳምንህና ወደኋላ እንድመለስ የምትፈልግ ከሆነ ከእኔ የደበከውን ሚስጥር ንገረኝ። ጊዜው አይደለም ሳሚ። ንገረኝ አሁን ጊዜው ነው ከኔ ጋር ያለብህ ችግር ምንድን ነው? ደሞ ምን አጠፋ? ቆይ በእኔ ሕይወት አንተ ምን አገባ? ቤዛ እስኪ ተረጋግ። ዝም በል አንተ። አንድም አንተ ከመጣ በኋላ ነገሮች ሁሉ የተጋጋሉት፣ አንዳንደኛ የምንልሽንም ስሚና። ማን ስለሆንክ ነው የምሰማ? አንተ እኮ እኔንም ባሌንም ከአንድም ሁለት የልት ገል ቤቴ ድረስ የመጣ አረመኔ ነ። ይኸውልሽ፣ እኔን እንደፈለግሽ መናገር ትችያለሽ፣ ግን ደግሞ ለአንቺ ብሎ ይሄን ሁሉ መስዋዕት እየከፈለ ያለው ሰ ማን? መስዋዕት ክፈልልኝ አለው? በቃ ይሄ ነገር አንዴ ተፈጥሮ ነበር፣ አሁን ግን አልፏል። አክብሮ ቤቱ ከጋበዘ በኋላ የምን ድጋሚ ነገር መፈልፈል ነው? አይገርምም። አንቺ አሁንም ቢሆን የዋህ ነሽ። ባሌም የዋህ ነው። እዳዬን ከፍሎ ንብረቴን በሙሉ በስሜ አድርጎልኛል። ምን? በፍጹም ይሄን ሊያደርግ አይችልም። እየነገርኩ እንኳን አታምነኝም አይደል? ጭራሽ ቤቴ ልትሰርቅ ገብተህ በቀረጽከው ቪዲዮ ልታስፈራራት ሞክራል አይደል? እቺ ሉሲኔ ቻር ለማታያቃጥር ይችላልሽ። ይልቅ ከቻልክ አንተም ከእውነተኛ ጎንቁ እባክ በቃ ከዚህ በኋላ ከሕይወታችን ውጣ። ቆይ ለዛ ዶክተር እና ለአንተ ስንል የት እንሄድላችሁ? በጭራሽ መቼም አይኑ እያየህ ቤቱን በእሷ ስም አያደርግላት። ቢሆንስ ምናልባት የተሳሳትኩት እኔ በሆነስ? ይሄማ አይሆንም ማለት ልትገለበት አረ፣ መጨረሻ አይሆንም ሳሚ። አላውቅም ልቤ ሁለት ቦታ ተከፍሏል። የትኛው ጎን መቆም እንዳለብኝ እንኳን ክራ ገብቶኛል። ሴት ያለ ነገር ነው። ምን ሆነሽ ነው? ምንም ሳትሆኝ ነው እንደዚህ እያነባሽ ያለሽው? ልጆ ስለል ነው ውሻ ስለ ልጅሽ ጉዳይ ከሆነ ምንም አታስቢ። አሁን ግን ሌላ ነገር እያሰብኩ ነበር። ምንድን ነው እሱ? አንቺን ከዚህ ቤት ስለማባረር። ምን ከዚህ በላይ እናንተን ጨዋታ መታገስ አልችልም። የምን ጨዋታ ቆይ ቤዛ ስለዚህ ነገር ታውቃለች እኔ በቤቴ መወሰን አልችልም ትችላለህ ግን ማለቴ ምን አጥፍቼ ነው ትሰምኛለሽ ይህን ያህል ታገሼሽ ቤት ያኖርኩሽ እኔ ስለሆንኩ ነው አሁን ገብተሽ ሻንጣሽ ብታዘጋጅ መልካም ይመስለኛል እሺ ቢያንስ ግን ማረፊያ እስካዘጋጅ ድረስ ዛሬ ማታም ብቻ እዚህ ቤት ልቆይ ለልጅሽ መታከሚያም ጭምር ገንዘብ ስትሻለው እያልኩሽ ነው እባክህን ሱራፌ የዛሬ ምሽት ብቻ ከዛ ለማንም ድምጼን ሳላሰማ ከዚህ ቤት ሽልክ ብዬ እወጣለሁ። ጥሩ እንግዲያውስ ዛሬ የመጨረሻ አንድ ምሽት ብቻ ነው ያለሽ። ስራፊ ይህንን ነገር የግድ ማድረግ አሁንም ለወቀሳ ነው የመጣሁሳ? ምናልባት ተሳስቼ ነበር ብዬ እያሰብኩ ነው። እረ እባክህ፣ እንዴት ነው በእናትህ እንደዚህ ድንገት እንደ እንደተሳሳትክ የገባ ቤቱን በስሙ አድርጎላታል፣ መኪናውንም ጭምር አንተ እኮ አታፍርም። ምናልባት ይሄ ከእቅዶች ውስጥ አንዱ ነው ብለህ ታስብ ይሆናል። ኩቻ እባክሽ፣ ኩቻ እባክሽ። ምን ተረጅ ልትለኝ ነው? ስለተረዳሁ መሰለኝ እስከዛሬ ድረስ አመልህን ጸባይህን ችዬ የኖርኩት። በቃ እኔ ከዚህ ነገር መውጣት ትፈልጋለሁ። ተመልሼ ካልገባሁ ትላለህ። ምን ዋጋ አለው? አንተማ። እሺ እራት አንበላም? አይ እኔ አልበላም፣ አልራበኝም። እርቦኛ እኔ። ስለዚህ ከራበህ ሄደህ መብላት ትችላለህ። ኩቻ፣ ደግሞ አንዳንዴ በቃ የሚያስጠላ የሚያዝቅ ቀልዳልሽ። በቃ አንቺ አያምርብሽም እንደዚህ ነቀልዳ ትቀልጂ። አንቺም እንደሚያምርብሽ ታውቂያለሽ የሚያምርብሽን አታውቂም አላቅ ኧረ አታውቂም አንቺ የሚያምርብሽን አታውቂም እ ምን ምን በቃ